የብሬንትፎርዱ የተከላካይ አማካይ ክርስቲያን ኖርጋርድ እንግዲህ በይፋ አርሰናልን በ11 ሚሊዮን ዩሮ ተቀላቅሏል። ሰላም ሰላም ውድ የዩቲዩብ ቻናል ተከታታዮቻችን እንዴት ቆይታችኋል? በዛሬው ስፖርታዊ መረጃችን እንግዲህ በቅርቡ አርሰናልን የተቀላቀለው የተ የተከላካይ አማካይ ክርስቲያን ኖርጋርድ እሱን የተመለከተ መረጃዎችን ዛሬ ወደ እናንተ ይዘን መተናል። እንግዲህ በባለፈው ዜናዎቻችን ላይ ክርስቲያን ኖርጋርድ እንግዲህ የአርሰናልን የተከላካይ አማካይ ክፍል ለመሙላት ከብሬንትፎርድ በ11 ሚሊዮን ዩሮ እንደተፈራረመ፣ አርሰናሎች ከብሬንትፎርድ ጋር እንደተስማሙ ይህንን መረጃ አድርሰናችሁ ነበር። እንግዲህ በቅርቡ ቶማስ ፓርቴ የኮንትራት ማራዘሚያ ለማድረግ ከአርሰናሎች ጋር ንግግር ላይ ነበር፣ ነገር ግን በመጨረሻም በኮንትራት ጉዳይ ሳይግባቡ ቀርተው ቶማስ ፓርቴ እንደ ፍሪ ኤጀንት ከአርሰናል እንግዲህ በነጻ ዝውውር ለቋል። እንግዲህ የቶማስ ፓርቴ ምትክ እንዲሆናቸው ነው አርሰናሎች ክርስቲያን ኖርጋርድን ከብሬንትፎርድ በ11 ሚሊዮን ዩሮ ያስፈረሙት። እንግዲህ የክርስቲያን ኖርጋርድና የቶማስ ፓርቴን ስታት ኮምፓሪዥን ዛሬ ወደ እናንተ ይዘን መተናል። እንግዲህ ሚካኤል አርቴታ ለምን ክርስቲያን ኖርጋርድ የቶማስ ፓርቴን እንዲተካለት ለምን መረጠው? ምን ምን አይነት ኳሊቲዎች ቢኖሩት ነው እንግዲህ ክርስቲያን ኖርጋርድን የመረጠው? የሚለውን የስታት ኮምፓሪዥን ከቶማስ ፓርቴ ጋር እያነጻጸርን ወደ እናንተ መረጃ ይዘን መጥተናል። እንግዲህ ክርስቲያን ኖርጋርድ በማርች 10 በ1994 እንደ ፈረንጆቹ አቆጣጠር የተወለደ ዴንማርካዊ ዲፌንሲቭ ሚድፊልደር ሲሆን ቶማስ ፓርቴ ደግሞ በጁን 13 በ1993 ዓ ም የተወለደ የ31 ዓመት ጋናዊ ዲፌንሲቭ ሚድፊልደር ነው። በእድሜ እንግዲህ ሁለቱም እኩል ናቸው። ቶማስ ኖርጋርድ ና ቶማስ ፓርቴ ና ክርስቲያን ኖርጋርድ ሁለቱም በእድሜ እኩል ናቸው። እንግዲህ በ2024 የ2025 የፕሪሚየር ሊግ የውድድር ዘመን ክርስቲያን ኖርጋርድ 19 ጨዋታዎችን የጀመረ ሲሆን ሁለት ጎሎች ና ሁለት አሲስቶችን ማድረግ ችሏል። ቶማስ ፓርቴ ደግሞ በአጠቃላይ ሰባት ጨዋታዎችን ብቻ ነው የጀመረው አንድ ጎል ና ዜሮ አሲስት ነው ያለው። እንግዲህ እንደሚታወቀው ቶማስ ፓርቴ በ2024 የ2025 የውድድር ሲዝንን አብዛኛውን ጊዜ በጉዳት ምክንያት እንዳመለጠው የሚታወቅ ነው። ወደ ፕሌይ ሜኪንግ ና ፓሲንግ አብሊቲያቸው ስንመጣ ክርስቲያን ኖርጋርድ 84 ነጥብ 4 ፐርሰንት ፓሲንግ አክዩራሲ ሲኖረው በ2024-2025 የውድድር ጨዋታ 35 ፓሶችን እንግዲህ በአንድ ጨዋታ በማድረግ አሪፍ ስታት አስመዝግቧል። ቶማስ ፓርቴ በ2024-2025 የውድድር ዘመን አብዛኛውን ጊዜ ያሳለፈው በጉዳት ነበር። ነገር ግን ፊት ሆኖ በተጫወተባቸው ሲዝኖች ግን ለአርሰናል ኪ ፓሰር በመሆን አገልግሏል። ወደ ዲፌንሲቭ ኮንትሪቢሽናቸው ወደ መከላከል አስተዋጽኦቸው ስንመጣ እንግዲህ ክርስቲያን ኖርጋርድ 0.59 ታክል ሰክሰስ አለው። አቨሬጅ ሬት ታክለር ነው በአጭሩ። በፕሪሚየር ሊግ ውስጥ ከሚገኙ አቨሬጅ ሬት ታክሎች ከሚባሉት ውስጥ አንዱ ክርስቲያን ኖርጋርድ ነው። እንግዲህ ታክል ሰክሰሱም ሲመዘገብ 0.59 ሆኖ ተገኝቷል። እንግዲህ ከዚህ ባሻገር ሶሊድ የሆነ ኤሪያል ዱዌል ስታት አለው። ያ ማለት በአየር ላይ ኳሶች እጅግ በጣም ጠንካራ ነው። የአየር ላይ የኳስ ፍልሚያዎችን በማሸነፍ የሚታወቅ ተጫዋች ነው። እንግዲህ ቶማስ ፓርቴ ጠንካራ የሆነ ታክሊንግ እና ኢንተርሴፕሽን አቅም አለው። ኤግዛክት የሆነ የፕሪሚየር ሊጉ ዲፌንሲቭ ስታት ሳይቶቹ ባይታወቁም ወይም ባይደረጉም ለአርሰናል ሚድፊልድ ግን በጣም ወሳኝ ሮል የነበረው ተጫዋች ነው። ኬሪየር ኦቨርቪዋቸውን ስንመለከት ክርስቲያን ኖርጋርድ እንግዲህ 122 የፕሪሚየር ሊግ ጨዋታዎችን ያደረገ ሲሆን 11 ጎልና 10 አሲስት አለው። እንግዲህ ኬሪየር ፓስ ኮምፕሊሽኑን ስንመለከት አፕሮክሲሜትሊ 80 ፐርሰንት የሚጠጋ ኬሪየር ፓስ ኮምፕሊሽን አለው። ቢልድ አፕ ፕሌ ላይ በጣም መሳተፍ የሚችል አይነት ተጫዋች ነው። ቶማስ ፓርቴ ደግሞ ቶማስ ፓርቴ በላሊጋና ሊጋ እና በፕሪሚየር ሊግ ከ330 ጨዋታ በላዮችን ያደረገ ሲሆን ከ330 በላይ ጨዋታዎችን አድርጓል። 30 የክለብ ጎሎችንም አስቆጥሯል። እንግዲህ ለአርሰናል በ130 ፕሪሚየር ሊግ ጨዋታዎች 9 ጎሎችን ያስቆጠረ ሲሆን ለጋና ብሔራዊ ቡድን ደግሞ በ53 ጨዋታዎች 15 ጎሎችን አስቆጥሯል። ወደ ስትሪንግስ ኮምፓሪዥናቸው ስንመጣ ወደ ወደ ጥንካሬ ውድ ውድድራቸው ስንመጣ እንግዲህ ኖርጋርድ ክርስቲያን ኖርጋርድ በጣም የሚታመን የመሀል ሜዳ ሞተር ሲሆን ሃይ ፓሲንግ አኪሬሲ ያለው አፕሮክሲሜትሊ 84.4 ፐርሰንት ፓሲንግ አኪሬሲ ያለው። በተከታታይ ና በቋሚነት ሳይጎዳ መጫወት የሚችል ሲሆን ሞር ፋሲሊቴተር ነው፣ ከፕሌይሜከርነቱ ይልቅ ሞር ፋሲሊቴተር ሆኖ ነው እንግዲህ በአብዛኛውን የሜዳ ክፍል ላይ እንግዲህ ሲያገለግል የኖረው ክርስቲያን ኖርጋርድ። በጣም ኮንሲስታንት ነው፣ ሃይ ቮሉም ኦፍ ፓሰር ነው እንግዲህ እንዲሁም ደግሞ ኦፈሪንግ ስቴቢሊቲ ስቴቢሊቲ ኦፈር ማድረግ ይችላል ለቲሙ። ኦኬዥናል ኮንትሪቢሽን አለው አልፎ አልፎ ለቲሙ ጎል በማስቆጠር አሲስት በማድረግ እንግዲህ ያገለግላል። ቶማስ ፓርቴን ደግሞ ስንመለከት ቶፕ ኮምፒቲሽን ላይ ትልቅ ልምድ ያለው ተጫዋች ነው። በቻምፒየንስ ሊግ እና በኤውሮፓ ሊግ ላይ እጅግ ከፍተኛ ልምድ ያካበተ ተጫዋች ነው። በጣም ጠንካራ የሆነ የመከላከል አቅም ያለው ሲሆን ከአንዳንድ የጎል ስጋቶችንም ቡድኑን ይከላከላል። በትራንዚሽን እና በሎንግ ፓስ ላይ እጅግ በጣም ትልቅ አስተዋጽኦ የሚያበረክት ተጫዋች ነው። እንግዲህ ቶማስ ፓርቴ እንግዲህ ፓርቴ የሊደርሺፕ እና ፊዚካል ፕሬሰንስ ያለው ተጫዋች ነው። ፓርቴ ሃይ ሌቨል ኦፍ ኤክስፒሪየንስ አለው። ዲፌንሲቭ አቢሊቲውም ከፍተኛ ነው። እንዲሁም ደግሞ ጌም ቼንጅ የማድረግ ከፍተኛ አቅም ያለው ተጫዋች ነው። ስለዚህ ቶማስ ፓርቴ እንዲህ አይነት ስታቶችን ያስመዘገበ ተጫዋች ነው። ወደ ዲፌንሲቭ ሜትሪክሳቸው ስንመጣ ክርስቲያን ኖርጋርድ ለብሬንትፎርድ ታክልን ስንመለከት በ321 ጨዋታዎች ላይ በ90 ደቂቃ 2.48 ታክሎችን የሚያደርግ ሲሆን ይህም ደግሞ ከ20 ምርጥ ታክለሮች መካከል በፕሪሚየር ሊግ ውስጥ አንዱ ያደርገዋል ማለት ነው። ወደ ኢንተርሴፕሽን ስንመጣ፣ ኳስን ወደ ማጨናገብ ስንመጣ በ201 ቶታል ጨዋታዎች ላይ በ90 ደቂቃ ውስጥ እንግዲህ 1.5 ታክሎችን ያስመዘግባል። ይህም በፕሪሚየር ሊጉ ሃይስት ኢንተርሴፕሽን ካውንት ተብሎ ተመዝግቦለታል ማለት ነው። ወደ ኤሪያል ዱዌሎች ስንመጣ እንግዲህ በአየር ላይ ፍልሚያዎች በ328 ኤሪያል ፍልሚያዎችን አድርጎ 161ዱ የሚሆኑትን አሸንፏል። ከ328 ኤሪያል ዱዌሎች ውስጥ 161ዱን አሸንፏል። ይሄም ወደ ፐርሰንት ሲቀየር እንግዲህ 49% ሰክሴስ ሬት አለው ማለት ነው። ወደ ክሊራንስ እና ብሎክስ ስንመጣ እንግዲህ 209 ክሊራንሶችን አስመዝግቧል። ከነዚህ ውስጥ ደግሞ 118ቱን በጭንቅላቱ ነው ክሊር በማድረግ ያጸዳው እንግዲህ ከዚህ ውስጥ ደግሞ 35 የሚጠጉትን ደግሞ ብሎክ በማድረግ አስገራሚ ቁጥር አስመዝግቧል። ቶማስ ፓርቴን ስንመለከት ለአርሰናል በ290 ጨዋታዎች ላይ በ90 ደቂቃ ውስጥ 2.86 ታክሎችን የሚያደርግ ሲሆን በፕሪሚየር ሊጉም ቶፕ 10 ውስጥ ካሉ ምርጥ ታክሎች መካከል ታክለሮች መካከል ቶማስ ፓርቴ አንዱ ያደርገዋል። ወደ ኢንተርሴፕሽን ስንመጣ በ120 ጨዋታዎች ውስጥ እንግዲህ በ90 ደቂቃ 2.9 ኢንተርሴፕሽን ሬት ያስመዘግባል ማለት ነው። ወደ ኤሪያል ዱዌሎች ስንመጣ ወደ አየር ፍልሚያ ወደ አየር ላይ ፍልሚያዎች ስንመጣ 224 ኤሪያል ዱዌሎችን ወይም የአየር ላይ ፍልሚያዎችን አድርጎ 119 የሚሆኑትን አሸንፏል። ይህም ወደ ፐርሰንት ሲቀየር እንግዲህ 53 ፐርሰንት ሰክሰስ ሬት አለው። ወደ ክሊራንስ ና ብሎክ ስንመጣ 140 ክሊራንስ ና 39 ብሎኮችን እንግዲህ ቶማስ ፓርቴ አስመዝግቧል። ወደ ፕሌይ ሜኪንግ እና ፓሲንግ ስታታቸው በምንመጣበት ሰዓት እንግዲህ ታክል በ90 ደቂቃ እንግዲህ ኖርጋርድ 2.48 ፓርቴ 2.86 ቁጥር አስመዝግቧል። ፓስ ፐር ጌም ላይ ደግሞ ስንመጣ ኖርጋርድ አፕሮክሲሜትሊ 43 ፓርቴ ደግሞ አፕሮክሲሜትሊ 52 ታክሎችን በአንድ ጨዋታ ላይ ይወርዳሉ ማለት ነው። ወደ ፓሲንግ አኪሬሲያቸው ስንመጣ መጣ እንግዲህ ኖርጋርድ ከ82 እስከ 84 ፓሲንግ አኪሬሲ ሲኖረው ፓርቴ ደግሞ 86 እስከ 88 ፓሲንግ አኪሬሲ አለው። ወደ ኤሪያል ዱዌሎች ፐርሰንት ስንመጣ እንግዲህ ኖርጋርድ 49 ሲኖረው ፓርቴ ደግሞ 53 አለው ማለት ነው። ወደ ቴካዌ ወደ መልሶ መንጠቅ ስንመጣ ኖርጋርድ እንግዲህ ዲፌንሲቭ ወርክ ሆርስ ተብሎ ነው የሚጠራው። በኢንተርሴፕሽን ላይ ዶሚናንት ነው። ሃይ ቮሊዩም ኦፍ ታክል አለው። ኮንሲስታንት የሆነ ዶይል አለ ወይም የእርስ በርስ ፍልሚያዎችን በማሸነፍ ይታወቃል። ኤሪያል ፕሬዘንስ አለው። ወደ ፓርቴ ደግሞ ስንመጣ ፓርቴ ከኖርጋርድ በተወሰነ መልኩ ከፍ ያለ ታክል ሬት፣ ከፍ ያለ ፓሲንግ አኩሬሲ ከፍ ያለ ኢንተርሰፕሽን ፐር ጌም እና ዱዋል ሰክሰስ ዱዌል ሰክሰስ አለው ማለት ነው። ቦተም ላይን ላይ ወይም በታችኛው ላይ ላይ ያላቸውን ስታት ስንመለከት እንግዲህ ፎር ቦል ዊኒንግ ኤንድ ዲፌንሲቭ ኢመርሽን ኖርጋርድ እንግዲህ ሺር ቮሊዩም እና ስቴቢሊቲን በመስጠት እንግዲህ ቶማስ ፓርቴን ይመረዋል። ወደ ኦል ራውንድ ሚድፊልድ ኮንትሮል ስንመጣ ዲፌንሲቭ ፕላስ ዲስትሪቢሽን ላይ ስንመጣ ፓርቴም ኢፊሽንት እና ታክቲካል ኮንትሮል ኦፈሮችን በማድረግ እንግዲህ የበላይነቱን ይወስዳል ማለት ነው። ወደ ፖዚሽናል ኢንፍሉዌንስ ስንመጣ እንግዲህ ክርስቲያን ኖርጋርድ በደብል ፒቮት ሮል መጫወት የሚችል አይነት ተጫዋች ነው በዲፌንሲቭ እና በሚድ ሰርድ ቦታ ላይ እንግዲህ የመሀል ስፔሱን በመያዝ ብዙ ጊዜ እዛ ቦታ ላይ የሚገኝ ተጫዋች ነው ለኢንተርሴፕሽን ፕሌይ እና ለኢኒሻል ትራንዚሽን ፐርፌክት የሆነ ተጫዋች ነው ክርስቲያን ኖርጋርድ ቶማስ ፓርቴን ግን ስንመለከት በመካከለኛው ዞን ላይ ሰፋ ያለውን ቦታ በመያዝ ወደ ቀኝ አዘን ብሎ መጫወት የሚወድ አይነት ተጫዋች ነው በዲፌንሲቭ ላይ ተከላካዩንና አማካዩን ለማገናኘት የሚመረጥ አይነት ተጫዋች ነው። እንግዲህ አጠቃላይ ያላቸውን ስታት ጄኔራላይ ስናደርገው ለአግሬሲቭ ቦል ፕሮግሬሽን እና ሪሊየብል ለሆነ ደብል ፒቮት ኮንትሮል ክርስቲያን ኖርጋርድ ከፓርቴ ይልቅ እጅግ በጣም ተመራጭ ተጫዋች ነው። ለፖሴሽን ቤዝ ኮንትሮል ና ዲስትሪቢሽን እንዲሁም ስትራክቸራል ቢልድ አፕ ከሆነ ግን ቶማስ ፓርቴ ከክርስቲያን ኖርጋርድ ይልቅ እጅግ በጣም ተመራጭ አይነት ተጫዋች ነው ማለት ነው። ስለዚህ እንግዲህ በተወሰነ መንገድም ቢሆን ከቶማስ ፓርቴ በክርስቲያን ኖርጋርድ ላይ የተወሰነ ብልጫ አለው። እንግዲህ የአርሰናሉ አሰልጣኝ ሚካኤል አርቴታ ቶማስ ፓርቴን ማስቀረት ቢችል ይመርጥ ነበር። ነገር ግን በደሞዝ ና በኮንትራት ጉዳይ ላይ መግባባት ስላልቻሉ ቶማስ ፓርቴን እንግዲህ ለመልቀቅ ተገዷል። እንግዲህ የቶማስ ፓርቴን ሙሉ በሙሉ ባይሆንም ግን በተወሰነ መንገድ ቶማስ ፓርቴን በጣም ክሎዝ በማድረግ የእሱን አገልግሎት ሊተካላቸው የሚችል ተጫዋች ክርስቲያን ኖርጋርድን ከብሬንትፎርድ በ11 ሚሊዮን ፓውንድ አስፈርመዋል። እንግዲህ ይሄ ልጅ በሚቀጥለው አመት ላይ የፓርቴን ቦታ በትክክል ይሸፍንላቸዋል ወይ የሚለውን ጥያቄ የሚቀጥለው አመት ላይ እንግዲህ አቋሙን የሚያሳይ አይነት ተጫዋች ነው። ክርስቲያን ኖርጋርድ እንግዲህ ፖሴሽን ቤዝድ ኮንትሮል የሆነ ፉትቦል ተጫውቶ አያውቅም። ዲስትሪቢሽን እና ስትራክቸራል ቢልድ አፕ ላይ ተጫውቶ አያውቅም። እንግዲህ ብዙ ጊዜ ስቶ የለመደው አግሬሲቭ ቦል ፕሮግሬሽን እና ሪሊየብል በሆነ በደብል ፒቦት ኮንትሮል ላይ ነው መጫወት የለመደው። እንግዲህ ሚካኤል አርቴታ ክርስቲያን ኖርጋርድን ወደ ፖሴሽን ቤዝድ ኮንትሮል ና ዲስትሪቢሽን እንዲሁም ስትራክቸራል ቢውልድ አፕ ላይ እንዴት አድርጎ ይህንን የጨዋታ ሲስተም ያላምዷል የሚለው ትልቁ ጥያቄ ነው። ቢሆንም ግን በተወሰነ መንገድ የቶማስ ፓርቴን ክፍተት ሊሞላላቸው እንደሚችል ይታመናል። እንግዲህ ውድ አድማጮቻችን በዛሌው ልዩ ዘገባችን ላይ ስለ አዲሱ ፈራሚ ስለ ክርስቲያን ኖርጋርድ ና እንግዲህ እሱን በመተካት ስለ ወጣው ስለ ቶማስ ፓርቴ የነበረን የስታት ኮምፓሪዥን ይህን ይመስላል። በሌላ ፕሮግራማችን ላይ ደግሞ እንዲህ አይነት ስታት ኮምፓሪዥኖችን ወደ እናንተ ይዘን የምንመጣ ይሆናል። እስከዚያው ድረስ እንግዲህ ሰላም ቆዩ።